ውይይቱን ለመጀመር እንግዲህ እንደ መግቢያ ሀሳብ እንዲሆነን ከቄሴልያስ ሽባባው እጀምራለሁ። እንግዲህ ብዙ ትምህርታችን ቀደም ሲልም በቄስታዬ እንግዳ በተገለጸው መሰረት አሁን መጀመሪያ እንደው ቅድሚያ በውይይታችን መያዝ አለበት ብዬ የማስበው ነገር መጽሐፍ ቅዱስ ላይ ስለ ኢየሱስ ክርስቶስ ሲናገር ሰው የሆነ ክርስቶስ ይለዋል፣ በግልጽ ማለት ነው። እና ምን ማለት ነው? ከመጽሐፍ ቅዱስ አኳያ ይሄ ነገር እንዴት ይታያል? ሰው የሆነ ክርስቶስ ማለት ምን ማለት ነው የሚለውን ነገር መጀመሪያ ላስቀድም። ለአንተ እድሉን ለአንተ ሰጣል። አመሰግናለሁ። ወንድም ወሰነ በአንደኛ ጢሞቴዎስ ምዕራፍ ሁለት ቁጥር አምስት ላይ ካለ ክፍል ነው ጥያቄው የቀረበው፣ እና ክፍሉን አስቀድሜ ከመጽሐፍ ቅዱስ ባነብ መልካም ነው። አንደኛ ጢሞቴዎስ ምዕራፍ ሁለት ከቁጥር አምስት ላይ ሙሉን ሀሳብ እንድንረዳ ከቁጥር አራት ጀምሪ ያነበዋለሁ። ሰዎች ሁሉ ሊድኑና እውነትን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኘው ይህ ነው። አንድ እግዚአብሔር አለና በእግዚአብሔርና በሰውም መካከል ያለው መካከለኛ ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው። ራሱንም ለሁሉ ቤዛ ሰጠ፣ ይህ በገዛ ዘመኑ ምስክርነቱ ነበር። እኔም ለዚህ ነገር አዋጅ ነጋሪና ሐዋርያ በእምነትና በእውነት የአህዛብ አስተማሪ ለመሆን ተሾምኩ፣ እውነት እንናገራለው፣ አልዋሽም የሚል ክፍል ላይ ሰው የሆነ ክርስቶስ ኢየሱስ በእንግሊዝኛው ዘማን ክራይስት ጂሰስ በሚል የተቀመጠ ክፍል አለና በዚህ ዙሪያ ያለውን ትክክለኛ አመለካከት እንድናገር ነው። እግዚአብሔር ይመስገን። የተጠየኩት የክርስቶስ ሰው መሆን ሚስጥር አግባብን ማወቅ ስለ ክርስቶስ ያለንን አመለካከት በትክክል ለመቃኘት ያግዘናል። ይህም እርሱ ክርስቶስ ኢየሱስ ራሱ ይናገር እንደነበረው ነው። በመጽሐፍ ራስ ስለ እኔ እንደተጻፈ እያለ ይናገር እንደነበረው እንግዲህ ርዕሳችን ሰው ስለሆነው ክርስቶስ ኢየሱስ ነው የምንነጋገረው። ከዚህ በፊት በነበረን ስለ አምላክነቱ፣ ስለ ዘላለማዊ ማንነቱ በጥልቀት በስፋት ተዳሷል እና ትኩረቴ ሰውነቱ ላይ ነው። ስለ ሰውነቱም ሲናገር በመጽሐፍ እንደተጻፈ በመጽሐፍ ራስ ላይ በመጽሐፍ ጥቅልል ይል እንደነበረው የእግዚአብሔር ቃልን ማዕከል ያደረገ እና የእግዚአብሔር ቃልን መሰረት ያደረጉ ነገሮችን ነው። ምን ለመናገር የምፈልገው ይህ ትምህርት ያው የክርስቶስ ሰው ነው የሚለው ትልቅ ዕውቀትና ትልቅ አስተምሮ በመጽሐፍ ቅዱስ መሰረት ሲሰጥ ከፍጥረታዊ ሰው ጋር አንድ አይነት ስለሆነ ሰው አይደለም እና ፍጹም ልዩነት ያለው በምንጩ በማንነቱ ግን ተለያይቶ ሰው ስለሚባለው ክርስቶስ ኢየሱስ የምንነጋገርበት ነው። ለዚህ አስተምህሮ ደግሞ መጽሐፍ ቅዱሳዊ ማስረጃዎችን ዋቢ ማድረግ ነው የምንናገረው። እንግዲህ በክፍሉ ባነበብኩት የመጽሐፍ ቅዱስ ክፍል ላይ እንዳነበብ ነው። እንደምታስተውሉትም ይሄ ሰው መካከለኛ በሚል ነው የተነገረለት። እና ይሄ መካከለኝነት የምን መካከለኝነት ነው? እሱንም ቢሆን በዝርዝር መነጋገር ያስፈልጋል። እና ክርስቶስ ሰው ነው። የሰውነቱ ምክንያት መጽሐፍ ቅዱስ ክርስቶስ ሰው የሆነበት ምክንያት መካከለኝነት ወይንም የክህነት አገልግሎት እንደሆነ ነው የእግዚአብሔር ቃል የሚያስተምረን እና እንግዲህ ጥያቄያችን የሚያጠነጥነው ይሄ ለድህነታችን አስታራቂ ሊሆን ቤዛ ሊሆነን የመጣ ሰው የሆነ ክርስቶስ ፍጥረታዊ ሰው አይደለም፣ ወይንም እንደ ምድራዊ አይነት የሰው የሰው አይነት አይደለም በሚል ነገር ላይ ነው የምናገረው እና ይህንን መንገድ ጠራጊው ዮሐንስ የተባለው የጌታ መንገድ ከፊት እየጠረገ የመጣው አስቀድሞ ያወጀው ምስክርነት ነው። በዮሐንስ ወንጌል ምዕራፍ 3 ቁጥር 31 ላይ እናገኘዋለን። ከላይ የሚመጣው ከሁሉ በላይ ነው፣ ከምድር የሚሆነው የምድር ነው፣ የምድሩን ይናገራል፣ ከሰማይ የሚመጣው ከሁሉ በላይ ነው እያለ በመናገር ነው መንገድ መጥረግ የጀመረው እና ይህ የበላይነት ነው። እንግዲህ መካከለኝነቱ የመካከለኝነቱ ስፍራ በመካከላችን የቆመ በሰዎች መካከል ወይንም በፍጥረታዊ በምድራዊ ሰዎች መካከል የተገኘ ሳይሆን ከነሱ እጅግ ከፍ ያለ እና የላቀ መሆኑ መካድ የለበትም ማለት ነው። ስለዚህ ይህንን ነገር አጥማቂው ዮሐንስ እያወጀ ሲመጣ የክርስቶስን መላቅ እያሳየ እሱ ደግሞ ፍጥረታዊውን ሰው አሮጌውን አዳም ወክሎ ማነስን እያሳየን የመጣው በንግግሩም ምን ይል ነበረ? እኔ ላንስ ይገባኛል አለ፣ እሱ ግን ሊልቅ ይገባዋል አለ። እንግዲህ ፍጥረታዊ ከሆኑ ሰዎች ወይንም ከመሬታዊ ነው የሚለው ፍጥረታዊ የሚለውን የመጽሐፍ ቅዱስ ቋንቋ ወይንም ደግሞ ከአዳም ውላጆች መካከል ከሴት ከተወለዱት ውስጥ ከመጥምቁ ዮሐንስ በላይ የተነሳ ትልቅ ሰው የለም። እንግዲህ ትልቅ ተብሎ ለትልቅነቱ በመጽሐፍ ቅዱስ ላይ ምስክር ያለው አጥማቂው ዮሐንስ አንሶ ክርስቶስ የላቀበት ማነጻጸሪያ ምንድን ነው ካልን ሰውነት ነው። ግልጽ በሆነ መልኩ ሰውነቱም የሚልቅ ነው፣ መካከለኝነቱም የሚልቅ ነው። ስለዚህ ይሄ አጠቃላይ የሰው ልጆችን የማነስ አስፈላጊነትና ክርስቶስን የማላቅ አስፈላጊነት ትልቅ ቦታ የሚሰጥ የአዲስ ኪዳን መክፈቻ ቃል ነው። ስለዚህ እንደ ትክክለኛ የመጽሐፍ ቅዱስ ተማሪና የመጽሐፍ ቅዱስ አክባሪ ሰው በክርስቶስ ላይ ያለን አመለካከት ሲቃኝ ክርስቶስን የሚያልቅ መሆን አለበት፣ ሰውን ደግሞ የሚያሳንስ መሆን አለበት። ይህንን ነገር ለመነጋገር ይህ ሰው መካከለኛ ሊሆነን የመጣው አዲሱን ሰው ክርስቶስን ነው። ካህናችን ነው። ክህነቱ እጅግ የላቀ በሰማያት ከፍ ከፍ የተደረገና ከፍ ያለ ነው። ስለዚህ የክህነቱን ስፍራ ለማሳየት ያክል የሰው ልጆች መካከለኛ እንዲሆኗቸው በብሉይ ኪዳን በአባቶችና በነቢያት ዘመን ያስገቧቸው መካከለኞች ነበሩ እና አማራጭ መካከለኛ እንዲሆኗቸው ወደ እግዚአብሔር እንዲያቀርቧቸው ያቀረቧቸው መካከለኞች በሙሉ ፍጡራን የሆኑ መሰሎቻቸውን አቅርበዋል። መጽሐፍ ቅዱስም በዕብራውያን መጽሐፍ ላይ ሲናገር ከሰዎች መካከል ተመርጠው ይላል። ከነዛ ምድራዊ ሰዎች መካከል ተመርጠው እኩዮቻቸው የሆኑ ግን የተሻሉ የሚሏቸውን ለክህነት አቅርበው ነበር መካከል እንዲገቡ። ይህ ግን ፍጹም አላደረግም ይላል መጽሐፍ ቅዱስ ስለዚህ ሰዎች ያቀረቧቸው መካከለኞች ሁሉ እኩዮቻቸው ወይንም ደግሞ ውላጆቻቸው ከነሱ ጋር አንድ አይነት የሆኑ አዳማውያን፣ መሬታውያን ከምድር አፈር እንደ አዳም የተዘጋጁ ሰዎች ሰውን ወደ እግዚአብሔር ሊያቀርቡ ስላልቻሉ በአዲስ ኪዳን ተራው የእግዚአብሔር ሆነ። መካከለኛውን የማስገባት ተራው የእግዚአብሔር ሆነ። ስለዚህ አሁን ዮሐንስ መጥምቁ እንደነገረን መካከለኛው ከሰማይ መጣ የሚል ትምህርት ነው ያለው። መካከለኛው ከላይ መጣ። ስለዚህ ከላይ መጣ የሚለው ንግግር ምንጩ መለኮት እንደሆነ ምንጩ እግዚአብሔር እንደሆነ ምንጩ ምድራዊ እንዳልሆነ የሚናገር ነው። ይህንን እውነት በዕብራውያን መጽሐፍ ምዕራፍ ሰባት ቁጥር ሃያ ስድስት ላይ አዲስ ስለገባው የአዲስ ኪዳን መካከለኛ ስለሆነው ሰው ስለሆነው ስለ ክርስቶስ ሲናገር በአምስት ከፍ ባሉ ቃላት ቅዱስ፣ ያለ ተንኮል፣ ነውር የሌለበት፣ ከኃጢአተኞች የተለየ፣ በሰማያት ከፍ ከፍ ያለ በሚል የመካከለኝነቱን ደረጃ እጅግ እንዳላቀው ያሳያል። በተለይም አራተኛውን ከኃጢአተኞች የተለየ ለየ ማለት ግልጽ ነው። ልዩነት ፈጠረ ማለት ነው። ስለዚህ መካከለኛውን የማስገባት ስራ የእግዚአብሔር ሲሆን ተራው የእግዚአብሔር ሲሆን ከሰማይ የሚጠበቀው መካከለኛ ሲመጣ መካከለኛው የእግዚአብሔር የስጋ ሰውነት ተባለ። በፊት የእኛን አይነት ተፈጥሮ ያላቸውን ሰዎች አስገብተን ፍጹም አላደረገንም። አሁን ግን ፍጹም የሚያደርገንን እግዚአብሔር የሚቀበለው አይነት የማስታረቅ ስራ የሚሰራበትን የመካከለኝነት ስራ በአዲስ ኪዳን ሰው የሆነው ክርስቶስ ኢየሱስ ከሰማይ በመጣው ማንነቱ ገባ። ስለዚህ መካከለኛው አስቀድሞ እንደተነገረው መለኮታዊ ባሕርይ ያለው የመለኮት ሙላት የሆነ ቀድሞ የነበረ ቀድሞ የነበረበት ማንነት ግን ዘላለማዊ አምላክነት የሆነ እንደሆነ ባለፉት ትምህርቶች አይተናል። ይሄ መለኮት በስጋ ሲገለጥ የገባው የስጋው ሰውነት፣ ሞቱ መከራው ስቃዩ ሰዎችን የማስታረቅ ስራ የሰራ መካከለኛ ሰው ሆኖ በመለኮትና በሰዎች መካከል የምልጃ ስራ ፈጽሟል። ስለዚህ ሰዎች ስለዚህ መካከለኛ እንደኛ አይነት ሰው ካልሆነ አያድነንም የሚል አስተሳሰብ ሊኖራቸው ይችላል። አንዳንዶችም በጣም ይናገሩታል። ይህ እንግዲህ ስህተት የሚሆነው የሰው መካከለኝነት ዘመን አብቅቷል፣ ስለዚህ መካከለኛውን እግዚአብሔር አስገብቷል በሚለው እስካሁን እየተናገርኳቸው በመጣሁት ነገሮች ናቸው። ስለዚህ አሁን የሰው ምኞት የሆኑ የተቀቡ የቀረቡ ሁሉ እግዚአብሔር አልተቀበላቸውም። አሁን የእግዚአብሔር ሀሳብ የሆነው ክርስቶስ መካከለኛው ሆኖ ገብቷል። ስለዚህ ክርስቶስ ኢየሱስ ሰዎችን ማንነቱን ይጠይቅ ነበር ማንነቱን ይጠይቅ ነበረ። በተለይ አሁን የኛ ካልሆነ አያድነንም የሚል ግምት ካለን ይሄን ነገር በደንብ ብንሰማው ጥሩ ነው። ክርስቶስ አዲሱ ሰው ነው እንጂ አሮጌው አይደለም፣ መንፈሳዊ እንጂ መሬታዊ ወይንም ፍጥረታዊ አይደለም ብለን ማመን አለብን። እንደ እግዚአብሔር ቃል እርሱ የእግዚአብሔር ክርስቶስ ነው እንጂ የእኛ ክርስቶስ ሊሆን አይችልም። ፍጥረታዊውን ነፍስ እና አይምሮ ከሰው የወሰደ በተለምዶ አባባል የነሳ ወይም የተቀበለ አይደለም። በስትንፋሰ እግዚአብሔርም ሕያው ነፍስ የሆነ አይደለም። እርሱ የእግዚአብሔር ክርስቶስ ሕይወትን የሚሰጥ መንፈስ ነው። ስለዚህ እርሱ የሕይወት ምንጭ እንጂ ሕይወትን ተቀባይ ፍጡር አይደለም። ይህንን ሰው የእኛ የፍጡራን ባልንጀራና ዘመድ ወይንም ውላጅ ልናደርገው አይገባም። እኛን ካልሆነ እኛን ማዳን አይችልም የሚለውን አስተሳሰብ መጽሐፍ ቅዱሳዊ የጥቅስ ማስረጃ፣ የእግዚአብሔር ቃል ማስረጃ ስለሌለው የሰው ሐሳብ ብቻ ሊሆን ይገደዳል ማለት ነው። በታሪክ ሰዎች እንግዲህ ያስተዋወቁን አንዳንዶች ታሪካዊ ክርስቶስ የሚሉት አንዳንዶች በተለያየ ዘመናት ሲጽፉለት ሲናገሩት በኖሩት እና ብዙም አብዛኛው ሰውም የሚስማማበት የሚከተለው ሊሆን ይችላል። ብዙ የእምነት መግለጫዎችና ክሪድ ሲዘጋጅለት የኖረው ክርስቶስ ከእግዚአብሔር ዘንድ ከተገለጠው የሰው አይነት በጣም የተለየ ሆኖ ይታያል። በዚህ ምክንያት መጽሐፍ ቅዱስ ክርስቶስ በሚናገረው መጽሐፍ ቅዱስ የሚናገርለት ክርስቶስ እና ሰዎች ሲጽፉለት የኖሩት ክርስቶስ መካከል ሰፊ ልዩነት አለ። ኢየሱስ ደቀ መዛሙርቱን ስለ ማንነቱ በጠየቃቸው ጊዜ ጴጥሮስ የመለሰው ሉቃ 9 ሃያ ላይ ያለ ጥቅስ አለ። አንተ ከእግዚአብሔር የተቀባ ነህ የሚል መልስ ነው። በዚህ ምክንያት የእግዚአብሔር ክርስቶስ የሚል ትልቅ የመጽሐፍ ቅዱስ ቃል አለን ማለት ነው። ሌሎች እንግዲህ አንዳንዶች የምንላቸው ከቅዱስ ቃሉ አፈንግጠው ከታሪክና ካስተምሯቸው አንጻር መሬታዊውን ስጋና ነፍስ ያደረጉት ክርስቶስ ከእግዚአብሔር የተቀባ ከተባለው ዘ ክራይስት ኦፍ ጋድ ከምንለው ጋር በሉቃስ 9 20 ላይ ከተጻፈው ጋር እየተመለከትን በዚህ ጥናት ልዩነቱን መረዳት አለብን። በጣም አስፈላጊ ውይይት ነው ይሄ ውይይት። የእግዚአብሔር ክርስቶስ በዚህ ክፍል አሁን እኛ እየተወያየንበት ባለነው ነገር ላይ በብሉይ ኪዳንና በቀደሙት ነቢያት አባቶች ዘንድ ትልቅ ስፍራ ያለውና የተስፋ ቃላቸው የነበረ ከእግዚአብሔር ዘንድ የሚወጣ መድኃኒትን ሲጠብቁበት የነበረ ነው። ስለዚህ ሌሎች በንግስናም በክህነትም ይሁን በነቢይነትም ወይንም በመስፍንነት መሃል እየገቡ ያላደረሷቸው የማያልፈው የሕይወት ኃይል ላይ ይሄ የእግዚአብሔር ክርስቶስ እንደሚያድናቸው ተስፋ ያደርጉና ይጠባበቁ ነበረ። ስለዚህ የሰው ክርስቶስ እና የእግዚአብሔር ክርስቶስ መካከል ልዩነት መኖሩን በደንብ በስፋት ለማየት አንድ ነገር ብቻ ጠቅሳለሁ። ስምዖን የተባለ በመንፈስ ቅዱስ የተረዳ ካህን ነበረ። ይሄ ከእግዚአብሔር ዘንድ የተገለጠ ሰው ወደ ምድር በመጣበት በስጋው ወራት ከተናገረው ውስጥ ወይንም ደግሞ መጽሐፍ ቅዱስ ስለ እሱ ከተናገረው ነገር ውስጥ ምኞቱ በእግዚአብሔር የተቀባውን ሳያይ እንዳይሞት ይለምን ነበረ በጌታ የተቀባውን ሳይ እንዳይሞት ይለምን ነበረ። እና እምነቱ በእግዚአብሔር ክርስቶስ ላይ ያረፈ ስለነበረ የእግዚአብሔር ክርስቶስ እስኪገለጥ ድረስ በሕይወት መቆየት ችሏል። እግዚአብሔር ይመስገን። ስለዚህ በዘመኑ ይሄ ነገር ሲፈጸም የተናገረው ነገር ምንድን ነው የሚለው በሰው ሁሉ ፊት ያዘጋጀኸው ማዳንህ የሚል ወይንም መቤዠት የእግዚአብሔር የራሱ የማዳን ስራና መቤዠት እንደሆነ ገብቶት አይኖቼ በሰው ሁሉ ፊት ያዘጋጀውን ማዳንን አዩ አለና ትንቢት ተናገረ። ያ የተናገረው ትንቢት የሚያርፈው ምን ላይ ነው? ይሄ ያለ ይሄ የእግዚአብሔር ክርስቶስ ይሄ ከሰማይ መካከለኛ ሆኖ የገባው ሰው የመውደቅና የመነሳት ምልክት ነው አለ። ስለዚህ በእምነት አስተሳሰብ ወይም በሃይማኖቱ አስተሳሰብ ሰው በእግዚአብሔር ክርስቶስ ላይ ባለው አመለካከት ይነሳል ይወድቃልም ማለት ነው። ስለዚህ ይህንን አለማወቅና ይህንን መቃወም ክርስቶስ ምንጩ ከሰማይ መሆኑን፣ መንፈሳዊ መሆኑን፣ አዲስ ሰው ሆኖ መግባቱን መቃወም ይዞት የሚመጣው አደጋ አለ ማለት ነው። ስለዚህ ሰዎች መውደቃቸውንና መነሳታቸውን በክርስቶስ ላይ ባላቸው አመለካከት ማወቅ ይችላሉ። ስለዚህ ያው ምሳሌ ሰላሳ ላይ አስቀድሞ እንደተጻፈው የሰው ማስተዋል የተባለው ሰው ማስተዋል ካለበትና ምድር ላይ ሲኖር እንዲገባው ከሚያስፈልግ ትልቅ እውቀት ውስጥ የእግዚአብሔር ልጅ እውቀት ነው። ስለዚህ ልጁ ማን ነው? ስሙ ማን ነው? የልጁ ስም ማን ነው በሚል በምሳሌ መጽሐፍ ላይ የተጠየቀውን ጥያቄ የሰው ማስተዋል ሲለው፣ ይህንን አለማወቅ ደግሞ ከሰው ሁሉ ይልቅ ደንቆሮ ነኝ የማላስተውል ነኝ ብሎ ራሱን የሚጠላ ንግግር እስኪናገር ድረስ፣ ቅዱሱን አላወቅሁትም ብሎ ራሱን እስኪጠላ ድረስ ያደረሰው ነው። ስለዚህ ከዚህ የተነሳ ይሄ ርዕስ የእግዚአብሔርን ክርስቶስ ማወቅ የሚባለው ርዕስ በጣም ወሳኝና